ሰላም ቤተሰብ እንዴት ናችሁ? ዛሬ ላፕቶፕ ላይ እንዴት አፕ ፊት ለፊት ስክሪናችን ላይ እንደምናስቀምጥ አሳያችኋለሁ። እቺ የስታርት ምልክቷን እንጫናታለን። እሷን ከተጫን በኋላ እዚህ ጋር ኦል አፕ የሚለው አያችሁት? ይሄ ማለት ነው፣ እሱን እንከፍተዋለን። እሱ ስንከፍተው ይኸው እዚህ ጋር ሁሉንም አፖች ያመጣልናል። ለእኔ አሁን እዚህ ላይ አያችሁ፣ ይሄ ግማሹ አለኝ፣ እንግን እችኛ የለችኝም አንቴ አንቲ ቫይረስ የምትለዋን እሷን ጫን አረግና ይዛትና፣ አያችሁ ይዤ መጥቼ እዚች ላይ አለቀ እንደዚህ ቁጭ አድርጋለሁ ማለት ነው። እና የፈለጋችሁትን ሁሉን እዛ ላይ የገባችሁ ጫን አድርጋችሁ አምጥታችሁ እዚህ ላይ ተስቀምጣላችሁ። ማጥፋት ከፈለጋችሁ ደግሞ ከዚህ ላይ ማጥፋት ከፈለጋችሁ ደግሞ እንዲጫን ትሉትና፣ ይሁን እዚህ ጋር ድሌት የሚላያችሁ አሁን ድሌት ብለው ድሌት ያደርግልኛል። ድሌት ላርገው እሺ። ይሄው አጠፋው ማለት ነው። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ።